ርብቃን አግቷት የነበረው ማን እንደሆነ ታወቀ። አቤል አጠፋዋለሁ፣ እሱን ሳልገድል እኔ በህይወት መኖር አልፈልግም ብሎ ተናገረ ማለት ነው። ርብቃን ያገታት ሰው ማን ነበር ስንል ማሚናት ማሚናት ያለ ሰው በተለይ በኮሜንት መስጫ ላይ ብዙ ሰው ነበረ። ነገር ግን ርብቃን አግቷት የነበረው እዩ ነው ማለት ነው። ርብቃን አግቷት የነበረው እዩ ነው። ማሚናት ያለ ሰው በጣም ኮሜንት ላይ ነበረ። ነገር ግን ርብቃን እንግዲህ ያገታት እዩ ነው። እዩ ለምንድን ነው ያገታት? እንዴ፣ እዩ ተው አትቀልድ፣ እንደዚህ አይነት ቀልድ ደስ አይለኝም እያለች ነበረ። እሷም ራሱ ለምን መጨረሻ ላይ የነበረችው እዩ ጋ ነበር። እዩ ጋ ክላሷም አልነበረች። ከዛ እዩ ነው ያሳገታት። ለዛም ነው ክላሱ ይከፈት ሲባል ሲንቀጠቀጥ የነበረው። አይቻልም፣ ለምን ምን ሆኖ? እንዴ በቃ ሲደናበር ሲደናገጥ ነበረ። እዩ ኤል ማለት ነው እንግዲህ እዩ ለምንድን ነው ያገታት? እሷን በማገቱ ምን ይጠቀማል? እንዲ ወረዲ ወረቀቱን ፈልግል ብላት እሽ ብለዋለች። ስለዚህ ምንን አስቦ ምን ፈልጉ አገታት ነው? ይሄንንም የምናወራ ይሆናል ማለት ነው። ከእናንተ የሚጠበቀው ይሄን ቪዲዮ ላይክ ማድረግና እስከ መጨረሻው ተመልከቱ። ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ ርብቃ ድራማ ብዙ የምንማርበት ድራማ ነው። እና ማሚም የተቀየረችበት ምክንያት እኔም ወደ በስተመጨረሻ የምነግራችሁ ይሆናል። እስከመጨረሻው አብራችሁን ቆዩ። ዛሬ እንግዲህ ርብቃ ላይ የተመለከት ነውና እያየነውም እንዲሁም ደግሞ ቀጣይም ሊሆን የሚችለውን ነገር ነው የምናወራው። እንግዲህ ርብቃን አግቷት የነበረው እዩ ነው። እዩ ደግሞ የሚፈልገው አንድና አንድ ነገር ነው። እሱም ከአቤል ወረቀቱን ነው። ወረቀቱ ማለት ምን ማለት ነው ሲባል እንግዲህ ወረቀቱ የውርስ ወረቀት ነው። ማለትም የቤተሰብ የውርስ ወረቀት ነው ወረቀቱ። ያንን ደግሞ አቤል ቶሎ ብሎ በስሙ አላዞረም እስካሁን ድረስ። ስለዚህ በስሙ ከማዞሩ በፊት እኛ ቀድመን በስማችን እናደርገው እያለች ነው ማለት ነው። ማሚም እገዛው ላይ ያለችበት እስካሁን ድረስ። ማሚ ማለትም እስከተቀየረችበት ቀን ድረስ ከአቤል ጋር ነበረች። አቤልም በጣም ነበር የምትንከባከበው። አቤልም በጣም ነበር የምትወደው። እዩን ባታይ ሁላ ደስታዋ ነበረ። አንተ ዱርየው አንተ ቁም ነገረ ቢሱ ነበረ ሁላ ስሙ። አሁን ላይ ተለውጦ እንግዲህ እዩ እዩ እዩ እየተባለ ነው። በርብቃ መጥፋት እንኳን መጠየቅ ያለበት አቤል ሆኖ ሳለ ምክንያቱም የልጁ እናቴ ወደፊት፣ የአሁን ደግሞ ሚስቱ ማለት የትዳር አጋሩ ናት። እንግዲህ ቀለበት አስሮላታን ኦልሬዲ ሰማንያቸውም ደግሞ አልፈረሰም። ወረቀቱን ፈርሙ ተፋቱ ሲባሉ እምቢ ብለው ወረቀቱ ተቀዷል። ስለዚህ ሚስቱ ነች። እና እንግዲህ ሚስቱን የሚወዳት የሚያፈቅራት በቅርቡ ደግሞ ቀለበት ያደረግላትን እሱን እንደመጠየቅ ማሚ ትሄዳ እዩን ተገኘች አልተገኘችም ታዲያ ካልተገኘች ቀስ ብላ ትመጣለች ህፃን ልጅ እኮ አደለችም ትልቅ ሰው አደለች እንዴ የሄደችበት ቦታ ቢኖራት ነው ጉዳዩንና ጣባዋን ስጨርስ ትመጣለች እያለች ስታሽ ማጠጥ ነበረ በዚህ ሰዓት ላይ ነው እንግዲህ እንዴ ምን ማለቷ ነው ማሚ ምን ለማለት ፈልጋ ነው እንዴ ምን ማለት ነው ልጅቷ ጠፍታ እሷ እንደዚህ የምትለው እንዴት ነው ብላ ነው እዚህ ጋ ሪቾ ምን ብላ ነበር እንዴ አቤል እኔ ግን የማሚ ሁኔታ እየተመቸኝ አይደለም ብላለች ለምን ማሚ ያገተች መስሏት ነበረ ማለት ነው ነገር ግን ማሚ አላገተችም እንዳላገተች ደግሞ የሚያስታውቀውም ሄዳ እንኳን እንትናን ስጠይቃት ነበረ አዙን አዙን እንዴ ወይ እዩ ጋር እንግዳ ነገር ያየሽበት ነገር አለ ስትላት አዞ ደግሞ ትደናበራለች አዞ ደግሞ የአራዳ ቋንቋ ካልሆነ አይገባትም ማለት እንግዳ ማለት እንግዳ መጥቶ ነበር ማለት ነው እያለች የታጃጅላታለች ማሜም አይደለም የሆነ አዲስ ነገር አይተሽ ከሆነ ነገርኝ እዩ ላይ ለምን እዩ እንደሚያግት እርግጠኛ ነበረች ማሚ ለዛም ነው ከእነ አቤን ለይታ እዩ እና አንድ ጊዜ እፈልጋለሁ ብላ ደሞ ስ ያናገረችው፣ የት ቢሆን ጥሩ ነው? እነ አቤል ክላስ ማለት ነው። አልጋ ላይ ቁጭ አርጋ አናገረችው። እንዴ አንተ ግን የምታውቀው ነገር ያለ ይመስለኛል፣ እዝች ልጅ መታገት ላይ ቆይ አንተ አንተ እናሷ ነበራችሁ። ከዛ በኋላ ምንድን ነው የተፈጠረው? ምንድን ነው የሆነውስ? ብላ አጥብቃ ትጠይቀዋለች ማለት ነው። እንግዲህ እሱም ሲመልስላት አይ እኔ የማውቀው ነገር የለኝ ማለት ማሚን ያገድኳት መስሎች ነው፣ አለ። እንግዲህ ያገድኳት መስሎች ነው ምን አመጣው? ልጅቷ ጠፍታለች፣ ስለዚህ የሆነ ቦታ ሄዳ ነው እኮ ተብሎ በቃ እንግዲህ ስትመጣ ትምጣ፣ ልክ ማሚ እንዳለችው ማለት ይችል ነበር። እዩ ግን ያለው ምንድን ነው? እኔ ያገድኳት መስሎች ነው ወይ? ለምን ስለ አገታት ማለት ነው። እና እንግዲህ እዩ እንደዚህ ሲክለፈለፍ ተመልክተናል። ከዛም ውጭ ደግሞ ትክክለኛውም ነገር ምንድን ነው እዚህ ጋ ታግታ የነበረችዋ ቦታውም ራሱ ክላሱ እዛው ነው። በኋላ ላይ ሲባነንበት አንድ ጊዜ የሆነ ቦታ ደርሽ የልምጣ ሽባውን ልየው ምናምን ብሎ ከአቤል ከወጣ በኋላ ነው እንግዲህ ሂዶ ምን አድርጎ መጣ። እሷን ሌላ ቦታ እንዲወስዷት ያገተላት ሰው ሌላ ቦታ እንዲወስዳት አድርጎ መጣ ማለት ነው እዩ። ስለዚህ አግቷት የነበረው አንድና አንድ እዩ ነበር። አቤል ግን በጣም ነው ያሳዘነኝ ሁነት፣ በተለይ ደግሞ ስለ ርብቃ እርግዝና እንዲሰማ የምትፈልገው ርብቂም፣ ቀስ አድርጋ ምናምን በፕሮግራም አድርጋ ደስ እንዲለው ምናምን ነበረ። ነገር ግን ያው በድንገት ተሰምቷል ማለት ነው፣ በድንገት በአጋጣሚ ነው ስለ ልጁም የሰማው ማለትም፣ ርብቄ ነብሰ ጡርናት የሚለውን የሰማው ይሄ በጣም የሚያሳዝን ነገር ቢሆንም ነገር ግን እንግዲህ ሆኗል እና አንድ ጊዜ ይሄንን ሰምተዋልኝ። አቤል በዚህም ውስጥ ሆኖ እንኳን የልጄን እናት እንዲህ፣ ታዲያ እሷን ብቻ አይደለማ የልጄን እናትም ነው ያጣሁት ማለት ነው ማለት የጠፉብኝ ማለት ፈልጋታለሁ እያለ እሱም በርትቶ ጠንክሮ ነበረ ነገር ግን ያው ተደውሎ ደንግጦ ነው እዩ እንድትለቀቅ ያደረገው። ደንግጦ ነው። ምክንያቱም ያ ክላስ ከተከፈተ ቁልፎ አልተገኘም እንጂ ቁልፎ ቢገኝና ቢከፈት ጉዱ ነበር። ማሚ አይደለችም፣ ስለዚህ እሱ ነው። ነገር ግን ሳይባነንበት ቶሎ ብሎ እጁረችም ነው በነገራችን ላይ እና አሳስሯትና አሳግቷት የነበረው እዩ ኤል ነበር ማለት ነው። እዚህ ጋር እንግዲህ ማሚ እንደሌለችበት ነው የምንገነዘበው። ማሚ እንደሌለችበት ነው የምንረዳው። በእርግጥ ማሚ አሁን ላይ የተለወጠችበትም የራሷ የሆነ ሚስጥር አላት ማለት ነው። እሱም እንግዲህ በጣም የሚገርመው ነገር እዩ ስለዚህ ጉዳይ አያውቅም። አቤል፣ ማንም ማንም ማያቅም፣ ማሚ ለምን እንደዚህ አውሬ እንደሆነች፣ ለምን ሌላ አካል እንደሆነች። እንደ ሌላ ሰው እኮ ነው የሆነችው። ለዛ እኮ ነው አቤል ግን አንቺ ዝም ማለት አትችይም ሲላት ነበረ ወይ ታዲያ አግተኛ እሰረኛ፣ አፌን አፍነዋ እና አቤልና ማሜ። በነገራችን ላይ አቤል ነው ማሜናት፣ አቤል ነው ማሜናት። መቼም ሌላ አይሆንም፣ ምክንያቱም እንግዲህ መታሰቢያ እንደሆነች ያሰበችው እና ያቀደችው እሷን መመረዝ ነው፣ በመርዝ መግደል ነው። በእርግጥ ከዚህ በፊት ምን ሰምተናል? መታሰቢያ መርዝ ሰጣታለች፣ ይሄ ልጁን የሚገድል ነው፣ ይሄንን ስጫት ብላ አዜቲ አዜቲ። በእርግጥ አትሰጣትም። እንደገና ደግሞ እዩ ደግሞ ምን ብሏነኝ? አይ ለምን አልነገርሹም ለምን ነብሰቱር እንደሆንሽ ቆይ፣ ነብሰቱር እንደሆንሽ ለአቤል ነገርሹ ሲላ ጊዜ ከጉዞ በኋላ ከጉዞ ሲመለሱ፣ አይ አልነገርኩትም ስትል ዲ ርብቃ ምኑ ነሽ ነው ለምን አልነገርሽውም እያለ እየተናደደ ነበር። ለምንድን ነው እንደዛ ያለው? ለምን አልነገርሽውም? ነገሪውና ትንሽ ጊዜ ደስታችሁን አጣጥሙ፣ ልጃችሁን ስለምነጥቃችሁ። ጭራሽ እኔ ያለሁኝ አንተ ባለትዳር ልትሆን ልጅ ወልደ ቤትህ ሊሞቅ እንዳታስበው ብሎታል። ስለዚህ ዋነኛው ቀንደኛ ጥላቱ ማን ነው? ለአቤል እዩ ነው። በጣም ይገርማል። ለአቤል እዩ ትልቅ ጥላት ነው የሆነው። ለምን? ውርሱ ላይ እኔ ምንድኖር፣ እኔ መኖር አለብኝ ነው። እዩ ጥያቄ ማለት ነው። አቤል ደግሞ በራሱ ስም ነው ማዞር የሚፈልገው ወረቀቱን። ስለዚህም ወረቀቱን ያስቀመጠበት ቦታ ደግሞ አደለም እዩ ማሜቲም ልታገኙ አልቻለችም። ለዛም ነው አሁን ርብቃ ጋር ፈለጉ ፈለጉ አጡት። ፈልገው ፈልገው ወረቀቱን ሲያጡት ጊዜ ምን አደረገ? አገታት። እኔ በጣም የሚገርመኝ ነገር እች ልጅ ምን አደረገች ነው ምን አደረገች? ምንም ያደረገችው ነገር የለም። ነገር ግን አገታት። ለዛም ነው እሷ እንዴ፣ እዩ አትቀልድ፣ እኔ ቀልድ አይመችኝ፣ ምን አስበ ነው? ፍታኝ፣ አንተ እንደዚህ አይነት ቀልድ ትቀልዳለህ? እንዲ እያለች ነበረ። ለምን ታስታውሳለች? እዩ ጋር ሁና፣ ከዛ በኋላ ነው የታገተችው። አቤል ግን አሁን በጣም ደስ ብሎታለኝ። ዋናው ነገር እንኳንም ተገኘችልኝ ነው ያለው አቤል። ምክንያቱም በተለይ ደግሞ በጣም ደስ ያለው ነገር ነፍሰ ጡር ስለሆነች ዋናው ነገር እንኳንም ተገኘች እንኳንም መጣች ነው። አሁን ላይ ግን ስትመጣ ልጇ በጤና ነው በሰላም ነው ወይ የሚለው በጣም አታያቂ ጉዳይ ነው። ውሃ ጠማኝ እኔም ልጄም ውሃ ጠምቶናል፣ እባካችሁ ፍቱኝ፣ እባካችሁ ልቀቁኝ እያለች እያለቀሰች ነበረ። እዩ እዩኤል አሁን ላይ የለቀቃት እንድትለቀቅም ያደረገው ማለት ነው እውነት ለመናገር ልጇን እንዳለው ልጇን አሳጥቷት ነው ወይስ ደግሞ ምክንያቱም ሆዴን አመመኝ፣ እባካችሁ ፍቱኝ ለምን ብድግ አድርጎ ግፍትር ሲያረጋት ነበር? ያገታት ሰው ማለትም እዩ የቀጠረው ማለት ነው፣ ብድግ እንዲሁም እዩ ራሱ ነው። ምክንያቱም ድምፁ እንዳይሰማ ነው፣ እንደዛ ግላብ አድርጎ ምን አድርጎ እንዳታየውና እንዳትሰማ ሲያደርግ የነበረው ብድግ እያደረገ ግፍትር እያደረጋት ነበር። ወንበር ላይም ሲወረውራት ነበረ። እና ብዙ ነገር ሲያደርግ ነበረ። በዚህ ሰዓት ታዲያ ልጅዋ ምን ሆኖ ሊሆን ይችላል የሚለውን እስቲ ቤተሰቦች የእናንተ ማሳብ አስተያየታችሁን አስቀምጡ ማለት ነው። አቤል ግን በጣም ደስ ያለው ዋናው እንኳን መጣችልኝ ነው። ሞር ደግሞ በጣም ደስ ያለው ነገር ማለት ያው የልጅ አባት ሲሆኑ ልጆች ደስ ይላቸው የሚለው ያው ልጅ ነው እሱም እና የልጅ አባት ሲሆን ግን በወጣትነት ደስ ይላል። ልጅ በልጅነት ጥሩ ነው። በነገራችን ላይ በዚሁ አጋጣሚ ጋይስ እና ዋናው ነገር እሷን ስላገኘ ደስ ስላለው፣ ማን ነው ቆይ ማን ያክትሽ፣ ቆይ እነማን ናቸው ማለቱን ጠይቋል። ከዛ በመኪና በጥቁር መኪና አምጥተው እዚህ ጥለውኝ ነው ይሄዱታለች። እዚህ ጋ እዩ ብቻውን አይደለም እዩ ብቻውን እንዳልነበረ መቼስ ሁላችን የምናውቀው ነገር ነው። ምክንያቱም እዩ ምን እያለ ነበረ? አስር ጊዜ ወረቀቱን ራሱ እንኳን ፍለጋ ሲገባ ስለ ወረቀቱ አንዳንድ ነገር ሲያገኝ ደውሎ የሚያወራት አክስቱና ደግሞ የሆነ ሰውዬ አለ ሁለት አጋዥ አሉት ማለት ነው፣ የዩ በዚህ ጉዳይ ላይ የሚሳተፉ በእርግጠኝነት ተጠቃሚም ሊሆኑ ይችላሉ በዚህ ጉዳይ ማለት ነው። ምክንያቱም በቤቱ ቦታው፣ ቤቱ ምናምን፣ እንደገና ደግሞ ድርጅትም አለው አቤል። ስለዚህ ይህንን ሁሉ አብረው ሊሰሩ የሚችሉ ከኋላ የሆኑ ሰዎች እንዳሉ ግልጽ ነው። ምክንያቱም ቀድሞ ገና እንደዚህ እያለ ስለ ነበረ ቀድሞ ገና እያወራ ነበር። ምን እያለ ነበረ በቃ አሁን ይሳካል። አሁን ቁኒ እኔ ምን ላድርግሽ? ይኸው ያቺ መታሰቢያንም አስገባው እዚህ ቤት አስበላችኝ። ምንም ወረቀት ልታመጣ አልቻለችም። እንደገና አሁንችም ገብታለች። እንግዲያ ሰው ሶስተኛ ናትኝ። በነገራችን ላይ አሁን ሶስተኛ ነው እሷን የለመናት ማለትም፣ ርብቄ ምክንያቱም አዙ እዚህ ቁጭ ያለችው ለሶስት ሰው ነው መሰራው አዙ። በነገራችን ላይ የቤቱ ስራ ብቻ ሳይሆን ማሚቴ ምን ብላታለች? እዚህ ቤት የሚከናወነውን ነገር ንገሪ ብላ ቀጥራታለች። እንደገና እዩም እዚህ ቤት የሚፈጠረውን ነገር ንገሬ ብሎ ቀጥሯታለኝ። ስለማን ነው እንግዲህ? ስለ ርብቃና አቤል ንገሬ ነው። ባጭሩ ሁለቱም እያሉ ያሉት ከዛ መታሰቢያ ደግሞ መንበላታለች። ለርብቃ መርዝ እንድትሰጥ ደግሞ እሷ ቀጥራታለች። በዛ ላይ ደግሞ እዚ ቤት የሚከሰተውን ነገር ስለ አቤልም ስለ እዩም ነው። አሁን መታሰቢያ ግን ማጥመድ የፈለገችው ሁለት ሰው ነው። በመጀመሪያ ርብቃን በመርዝ መግደል ልጇን ማጥፋት ማለት ነው። ሁለተኛ ደግሞ እዩን ነው። እዩን ማጥቃት ትፈልጋለች። በነገራችን ላይ እንደው ነውር ነው ጥሩ አይደለም። ነገር ግን መታሰቢያ መበቀል ካለባት እዩን ነው መበቀል ያለባት። አቤል ምንም ያጠፋው ነገር የለም። ምንም አላደረጋትም አቤል። ምክንያቱም አቤል እዩ ወስዶ ከአቤል ጋር ያገናኛት ለምን ሆኖ ለጥቅሙ አሁን ጥቅሙ የሆነውን ወረቀቱን ስላለመጣችለት አላመጣችነት ብቻ አይነሽላ ፈር ብሏታል። እንደውም ገፍትሮ ጥሏት እንዴ ስንት ቀንመቷታል ሁላ እዩ ማለት ነው። ስለዚህ እዩ መታሰቢያን አያፈቅራትም አይወዳትም። ነገር ግን ለጥቅምና ለጥቅም ብቻ ነበር የቀረባት እሱም ከአቤል ጋር ስላግባባት ከአቤል ክላስ ያን ወረቀት ሰርቃእንድታመጣ ነው ወረቀቱ እዛ የለም ነው እዛ ወረቀቱ አሁን የለም ወረቀቱ ስለሌለ ዝም ብሎ ልፋት ነው የሆነበት እዩ የለ። አሁን ላይ ግን ርብቃን ያገተበት ሚንሱና ምክንያቱ የርብቃን ልጅ መግደል ስለሚፈልግ ና ስለሚፈልግ ብቻ ነው እዩ ያገታት። ለምን አቤ ልጅ እንዲኖረው አይፈልግም። ግን አሁን ይሄ ነገር ተሳክቶለታሉ። ምክንያቱም ሁለት ቀን ሙሉ ነው ያገታት ስለዚህ በዚህ በሁለት ቀን ውስጥ የሰጣት ነገር የተመገበችው የጠጣችው ነገር ካለ ተሳክቶለት ይሆን ወይ? ስለ ልጁ የሚለው ሌላ አጠያቂ ነው። ሁለተኛው ደግሞ ችግሩ ማሚ ርብቃ እጇ ላይ ማለትም ርብቃ ከተፈታች በኋላ ስትመጣ እጇ ላይ የሆነ ጌጥ ነገር ይዛለች። ያንን ጌጥ ማሚ አይታ በጣም ስትደነግጥ ነበረ፣ በጣም ማለት ነው። ስለዚህ ይሄ ጌጥ ይሄ ጌጥ ምን ሊሆን ይችላል? ከማሚ ጋስ የሚያገናኘው ነገር ምንድን ነው የሚለውን እስኪ ለእናንተ ማለት እናንተ ምን ይመስላችኋል? ርብቃ በስተመጨረሻ የማሚ የሆነ ጌጥ እጅዋ ላይ ይዛ ነበረ። ያን ጌጥ ምን ሊሆን እንደሚችል እናንተም ሀሳባችሁን አስቀምጡ ማለት ነው። በእርግጠኝነት ግን የማሚ ጌጥ ርብቃ ጋር ምን ይሰራል ስንል እዩኤል እንዳገታት ግልጽ ነው። ማሚ ግን እዚህ ጋር ክላሱ ላይ ማለትም እሷ ክላስ ታግታ እንደነበረ የሚያረጋግጥ ነው። ምክንያቱም ያ ጌጥ የነበረው ማሚ ክላስ ነው። ያ ክላስ ደግሞ የድሮ ክላስዋ ነው። ድሮ የምትኖርበት ነው። ስለዚህ ርብቄ እዛ ነው የነበረችው ማለት ነው ወይ ብላ እንድትጠረጥር ያደርጋታል ማለት ነው። እና ርብቄስ ምን ትለው ይሆን? ምን ትነግረው ይሆን ለአቤል ስንል የተፈጠረውን ነገር ከአስከበ ተነግረዋለች ፎቶህን እያሳዩ ነበረ ፎቶህን ይዘው የው እያሉ ነበረ እና ብቻ ይህንን ነገር ሁሉ ትለዋለች። አቤል በጣም ነው የተናደደው፣ ጥላቶችን ማግኘት አለብኝ ይላል ማለት ነው። እንግዲህ ቀጣይ ደግሞ ቀጣይም ፓርቲ ላቸው የሚመጣ ይሆናል። ለዛሬ ግን ዋናው ቁም ነገሩ አግቷት የነበረው እዩኤል ነው እና ደግሞ ማሚ ክላስም ነው ታግታ የነበረው። በይት በር እንዴት አድርገው ነው ሌላ ቦታ ወስደው የጣሏት የሚለው፣ ገንዘብ ካለ በሰማይ መንገድ አለ። የስራ ግብረ አበር ስላሉት እነሱ አውጥተው ጥለዋታል ማለት ነው። በጣም የሚገርመው ወደ ቤት መምጣቷ ደስ የሚል ነገር ነው። በረሃስ ቢጥሏት ባያስደውሏት ነገርግን ነገር ግን እንዳይባነንበት ዩኤል ል ተሯሩጦ ቤት እንድትመጣ አድርጓል ማለት ነው። ይሄን ይመስል ነበረ። በቀጣይ ክፍል ቀጣዩን ፓርቲ ሽላችሁ ይመጣለው። እስከዛ በያላችሁበት ሰላማችሁ ይብዛሌ። ላይክ ሰብስክራይብ አትርሱ። ባይ ባይ ተወዳጆች።